እሞኝ ላ ጫለ ቤት ስጭ ስትጉቡ እንዱ ለዋደ ቸላይ ክና ሽር ያደረጋጫ ሰውቻች ለብዞ ቸካው ብሎ ለዚህን ከሉ ቢዓ ወሰ ግና ጫለ ዛሩ ድሚዘናችን መጣ ነው እንግዲህ በአዲስ አበባ ጎዳናዎች ላይ የሚደረጉ ልመናችንና ስብከቶች ናቸው። እንግዲህ እጅግ በጣም አሰልችና አድካሚ የሆነ ደረጃ ላይ ተደርሷል። የአዲስ አበባ ከተማ የሰላምና ጸጥታ ጽህፈት ቤትም በዚህ ጉዳይ ላይ ህግ ማሻሻልና ተፈጻሚ ማድረጉ ያስፈልጋል ብሏል። የአዲስ አበባ ከተማ የቤተ እምነቶች ህብረት ማህበሩም ደግሞ እንደዚሁም ይህ ጉዳይ መሻሻል፣ መስተካከል መቻል አለበት። በሃይማኖቶች መካከል ብሽሽቅ፣ ጡላቻ እና ሌሎች አላስፈላጊ የሆኑ ቅራኔዎችን እየፈጠሩ ያለው ጉዳይ ነው። ይሄ የጎዳና ላይ ስብከት እና ሉመናች መቆም አለባቸው ተውላል። እኛም ደጓግመን ያል ነው። ይሄ ነው ደሞ ለኢትዮጵያ ስብከት ሙሉ ተፈይድ ነው። ሰቦካችሁ አልሰብ እናንተ ባትሰብኩ ምን ልን ከዚህ በላይ እየተጎዳደሉን ነው፣ ዶም እየተፋሰሱን ነው። በአንደኛ ሞተ ክፍለ ዘመን እንደ ዙንጀራ እየተጨፋጨፉን እያለን እንደ ጫካ አውሬ ሙልት እናንተ ሰቦካችሁ፣ በየቤተ እምነታች ሰበካች፣ በየቲክቶኩ በየዩቲዩብ ሰቁ ሰቦካችሁ፣ በየጎዳና መራመጃ አጥተን ሰቦካችሁ። አገሪቱን እንደፈለጉ የሚያሽከረክሩት በዘረኝነት የጠነቡ አክቲቪስቶች፣ ፖለቲከኞች፣ ነብሰበላጭ ገዳዮች ናቸው። ምንት ምን እንደ የከዚህ ባስ ምን እንዳይመጣው ነው። እናንተ ሰበካቸው አልሰበካቸው፣ ለገዛ ሆዳችን ቁርሳችን ሰበክ። ግን በልክ ሆኖ በልክ ሆኖ፣ በቃ ሁከቱ አትፍጠሩ። ምን የምትፈይዱት ነው? ግሬለ እውነቱን ለመነጋገር ያለንበት ችግር ለዘመናት ካገባንበት አረንቋ ብሔር አምልኮ ሆኖ ብሔራችን መኖታችን እንዶ እግዚአብሔር እያበለኩን ተንበርክከን ወንዱምና ወንዱም እየተጨፋጨፈ እናንተ ሰበካቸው አልሰበካቸው፣ ምን ተአምር ልትፈጥሩ ነው ንገረኝሴ ጌታ ይወዷል ይለኛል። አንድ ይወደኛል እናቴም ትወደኛል የሰፈር ሰውም ይወደኛል። እንኳን ይፈጠረኝ ንትነግረኝ ሙስሊምም መስበክ ይፈልጋል። ካቶሊክም የሚሰብከው ወንጌል አለው፣ ሙስሊምም የሚሰብከው ቁራን አለው፣ ኦርቶዶክስም ይሰብከው አለ። ሁሉ በልክ መሆን አለበት። ህግ ሲወጣ ህግም ይወጣው ኦርቶዶክስን ለመጉዳት፣ ፔንጤን ለመጉዳት፣ ሙስሊም ለመጉዳት ሳይሆን ለጋራ ነው። በቃ ለቅ አንዳንደቻቸው እንዴ የጎዳና ስብከት እኮ ፈረንጅ ጋርም አለ ከሰለጠነ ህዝብ ጋር እንደ እንደ ከኛ ሀገር ፍቅር ከየሰለጠነ አገር ድብድብ ይሻላል። ደሞ ኮረንቲ ካለ ትነ ጻጽር ነው። እንደ ህግ ሁሉ ነገር እኮ ሥርዓት አለው እኮ ሥርዓት ቢኖረን እኮ ጥላቻዎች ባልመጦ መጠላለፎች ባልመጦ በየማህበራዊ ሚዲያ ቁርሻታችን ባልተፋን ወገኖቻችን ላይ መርዛችንን ባልረጨን ደሞ መፋሰሶች ባልመጡ ደሞ ኮረንቲ ጋር ንጽጽር ስለዚህ ይህ ህግ የሚወጣው ለኦርቶዶክስ ተብሎ አይደለም። ልመና እኛ ሰዎቹም እየለመኑ ነው በየጎዳና ነው። ስለዚህ ትክክል አይደለም። ኦርቶዶክስ ስለሆንክ አስቀያሚው ጥላሸቱ ሁሉ እኛ ላይ ያምራል። አሉልም፣ አሉልም፣ አይቻልም። ሁሉም ቤት ይቻል። ልመናህንም፣ ስኮትንም፣ ወንጌልንም ቤት ይቻል እኮ፣ ሌላ ነገር አይደለም። ቤተ እምነት አላቸው አይደለም? እንደ ምንድን ነው የሚሰራ ቤተ እምነት? እኮ መጋዘን አይደለም። ስራው ወንጌልን ማስተማር፣ ቁርአኑን ማስተማር ወንጌሉ መስበክ ነው። ለኦርቶዶክስም፣ ለካቶሊክም እዛው ጨርሶ ነው። ትምህርታችሁንም፣ ወንጌላችሁንም፣ ስውቀታችሁንም፣ ፍቅራችሁንም ሁሉ ጉዳይ እዛ ጨርሶ። ጎዳናው የግል አይደለም፣ የጋራ ነው። አገሩም ጎዳናው የጋራ ነው። ሃይማኖታችሁ በሰፈራችሁ ያዙ። ኮንተዋላችሁ ሞጥፈ ነው እንደ ነገር። በጣም ሞጥፈ ነው እንደ ነገር ግሩም እኮ በልክ ሁን ሲባል ሰው እንዴት ይናደዳል? አንዳንዶች ለዚህ መልስ ምን ይላሉ? ጉዳዩን ልክ ከጴንጤ ጋር ብቻ አገናኝታ ለምን ምንድነው ጉዳዩ? አንዳንዶቻቸው ጉዳዩ ከጴንጤ ጋር ወንጌልን ከመስበክ ጋር የምታገናኙት በቃ እዚህ ሀገር ላይ ሙስሊሙ አፉ ተለጉሟል። ኦርቶዶክስም ካቶሊክም አፉ ተለጉሟል። መስበክ አይፈልጉም ይመስላይ ክልና ይፈልጋል። ሁሉም ይፈልጋል። ነገር ግን በህግ ነው መኖር ያለበት። ጎዳና ሰው ቤት ይሄድ። ለምሳሌ አንድ ታክስቶራ ላይ ጴንጤውም፣ ሙስሊሙም፣ ኦርቶዶክስም እንሶብ ካለናል፣ እንዴት ነው ሰው መራመድ? ሁለቱም ሞንታልቦ ስፒከር ይዞ መጣ። አገሩን በጥፍሩ ቢያቆሙት፣ አይ አንተ ይቻላል፣ አንተ አይቻልም ሊባል ነው ወይ? እዚ ቱሩ ምስ ማዕከል ታደረጉት ነው ቱሩ ምስ። በቃ ሃይማኖት ተቋማት ምን እንደምትፈልጉ ራሱ አይገባኝም እዚ ሀገር ላይ ስለዚህ አሉ እኛም ለምሳሌ ቤተ ኦርቶዶክስ ቤተክርስቲያንም ቢሆን በአመት በወር ሁለት ቀን የሚሆን ሶስት ቀን ከመደበኛው ስፒከሮች አሉ፣ ህንፃው ላይ ያሉ አሉ። ከዛ ውጭ ተጨማሪ ሞንታርቦ የሚባል አንድ ድምፅ ማጉያ አለ፣ መሬት የሚያንቁጥቁጥ። ትክክል አይደለም። በ በልኩ መሆን ነው የጭሆቱ አይደለም። ህዝቡን ወደ ልቦና የሚሞልስ እናንተ በምትፈልጉት የሚሆንላቸው በጩኸት ሳይሆን በአማረ በሰመረው ፍቅር በተሞላው በፈጣሪ ቃል ብቻ ነው እና ሁላችንም በልክኑን ነው ጉዳዩ። አይ እንደዛ ከሆንማ የጎዳና ስብከት ከተከለከለንማ መስኪድም ድምፅ ይረብሸናል፣ የቤተክርስቲያንም ድምፅ ይረብሸናል ምትሆን አላቸው። ስለዚህ ጴንጤው እንትን የለም እንዲ ሃይማኖት ተቋም የለም ቸርች የለም፣ ከቸርቻቸው ድምፅ አይወጣም። ነውስ ጎዳና ላይ ብቻ ነው የምትሰብኩት፣ ቸርች ውስጥ ምንም የለም። እየተዋወቅን አብረን እየኖሩ ነው። እንደዛ ከሁሉም ሃይማኖቶቹ ድምፅ ይወጣል። ድምፁ በልኩ ይሁን ነው እነቱ ሎ መነጋገር ከሞላ ጎደል ከመስጊድ የሚወጣ የተሻለ ነው እና ራሳቸው አይን አይቶ ልብ ይፈርዳል። በልኩ መሆን ሶስት ሜትር ርቀት ላይ ያለው ምዕመናን ላይ ሁለት መንቶ አርበ መሬት የሚያንቀጠቅጥ መንቶ አርበ መጠቀም፣ ይሄ ከሁከት ውጭ ሌላ ምንም ስም የለውም፣ ሁከት ነው። ይወቃል እኮ ሰላሳ አርባ ሜትር ድረስ እኮ የሰው ድምጽ ይሰማል። ጎርበ ማይክ ባትጠቀም ራሱ እንደምን አደራቸው መሆናል ካል ይሰማል አትጭ እንደገና ስፒከር ተጠቅመሃል፣ እንደገና ሌሎች ማጋዎች ተጠቅመሃል፣ እንደገና ሞንታርቦ የሚባል ይሄ መሬት የሚያንቆጠቁጡ ስፒከር ደግሞ ትጠቆማላቸው። እንደዚህ ተሆኖ ከዛ ሰላም አይደለም፣ በልቅ ነው መሆን ሁሉም፣ ሁሉም። ስለዚህ ያሰለቻል፣ ያደክማል። በዛ ላይ ደግሞ ስብከት ብላቸው የምትወጡት አብዛኛው ጥላቻ ነው። አየነኮ አሶበካቸው በቲክቶክ ሶበካቸው፣ በፌስቡክ ሶበካቸው፣ በየቤተ እምነታቸው ሶበካቸው፣ በየጎዳና ተሰበከ ተሰበከ ተሰበከ ዘረኝነት ከምድሩት ላይ

ህግ አክብሮ በጨዋነት በስነ ምግባር ነው የሚኖረው ሰው በስነ ምግባር ለመኖር በግብረ ገብ ለመኖር መሞከር አለብን አካሄዶቻችን ማስተካከልና ማረም አለብን ጨዋነት ያስፈልጋል ሁከት አያስፈልግም ነውጥ አያስፈልግም በምድሩ ላይ እና ያ ነው አሁን አለመግባባት ያለን ምንድን ነው ነውጠኝነት ነው እንጂ ወንጌልኮ ክፋት የለውም የትኛውም ቁርአኑም ቢሆን ሰላም ነው የሚሰብከው መጽሐፍ ቅዱስ የጴንጦም በለው የካቶሊክ በለው የኦርቶዶክስ በለው ሰላምና ነው ወንጌል የሚሰብ እኛ የሰላም ሰዎች አለመሆናችን ነው ችግሩ። የሰላም ሰዎች አይደለም። ጥመት፣ ሁሉ ነገር ጥመት። ቃሉ ለሁከት ስለሆነ ፍርሃት፣ ዱንጋጤ፣ ሮብሻ፣ ብዙ ችግሮች ዶር አርባ ብዙ ነገሮቻችን አበላሽተዋል። ስለዚህ ህግ ይጸድቃል፣ ወደሳም በግድ ይጸድቃል። ዛሬ ሚሆን ነገ ሚሆን የዛሬ ዓመት ሚሆን ዛሬ ሶስት ዓመት ሚሆን አገር እየተደበላለቀ አትኖርም። ይሄን ግድ ነው መቀበል አለበት ግድ ነው አሉ። አሁን ፈረንጅ እኮ ሰባኪዎች አሉ፣ ፖላይት ናቸው ስርዓት አላቸው። የሌላውን ሰላም በመንሳት አይደለም፣ በውቆ ደብልቅ አይደለም፣ በብሽሽቅ አይደለም። በሽሽቅ እኮ እነዚህ ሃይማኖት የትኛው ፍቅር ነው በሁሉ ሃይማኖት

ሙቀት አትፍጠሩ ክትባላቸው ሙቀት አትፍጠሩ። በሃይማኖት ተቋሞቻችሁ ይቻላችሁ አላችሁ። በቂ ቦታ ሁሉም ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንቱም ሁሉም በቂ ቦታ ከበቂ በላይ አላችሁ። እዛ አስተምሩ። ገንዘብ የሚያጥራችሁ ከሆነ ደግሞ ልመናም ከሆነ እዛ ልሙ ነው ከሆነ ማለት ችግሮች ካለ እያለ በለዛ አይደለም አገሮ በጥፍሩ ካልቆመ በስተቀር የሚል አይነት የግርግርና የሙቀት ይዘት ያለው ነገር ለእናንተም አይጠቅምም ለቤተ እምነታችሁም አይጠቅምም ለአገርም አይጠቅምም። በህግ መኖር ለሁሉ የሚሻል የሚወጭ የሚጠቁም በመሆኑም ይህ ህግ በአፋጣኝ በአፋጣኝ ማውጣቱ አለባቸው። ማውጣቱ ብቻ ሳይሆን መቶ ግበር መቻል አለባቸው ለጋራ ሰላም ሲባል ማለት ነው። ይህን አሳውን አሳው ሲሞቻችን ላይክ አድርጉ ሼር አድርገው በያላችሁበት ይሞቻቸው ዳቻ አለው ፒስ